ሰላም ሰላም፣ እንዴት ናችሁ? ውድ የሚል ዩቲዩብ ቻናል ቤተሰቦቼ በቅድሚያ ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ በየቀኑ ምለካቸውን አዳዲስ ጠቃሚ የጤና ትምህርቶች እንዲደርሳችሁ ማድረግ ትችላላችሁ። በዚህ ቻናል ላይ ምንጊዜም ስለ ጤናችሁ የተለያዩ ምክሮችን የምታገኙበት እንዲሁም ደግሞ በቀላል መንገድ ስነ ውበታችሁን የምጠብቁባቸውን ዘዴዎች በየቀኑ በስፋት ምለክላችሁ ማስተምራችሁ ይሆናል። ለቻናሉ አዲስ የሆናችሁ ሰዎች የደውን ምልክቷን በመጫን ቪዲዮን ጀምሩት። እንዲሁም ቪዲዮውን ስትመለከቱ ላይክ ማድረጋችሁን አትዘንጉ። ዛሬው ጤና ትምህርታችን ላይ ደግሞ የምንመለከተው ጨው ከመጠን በላይ መውሰድ የጤና ጉዳቶቹ፣ እናም ከመጠን በላይ ጨውን መመገብ የሌለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን አጠር አድርጌ በዚህ ቪዲዮ ላይ ማስተምራችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችን ቆዩ። ከመጠን በላይ ጨው መውሰድ በጤና ላይ ከፍተኛ ጉዳት ሊያስከትል ይችላል። ከእነዚህም ውስጥ ጥቂቶቹን ስናይ የመጀመሪያውና አንደኛው የደም ግፊት መጨመር ነው። ከፍተኛ የሶዲየም መጠን በደም ውስጥ ያለውን የውሃ መጠን እንዲጨምር በማድረግ የደም ግፊት እንዲጨምር ያደርጋል። ሁለተኛ፣ የልብ ሕመም ተጋላጭነት ያደርገናል። ከፍተኛ የደም ግፊት ለልብ ድካም፣ ለስትሮክ እና ለሌሎች የልብ ሕመሞች ተጋላጭነትን ይጨምራል። ሶስተኛ፣ የኩላሊት ችግር ያመጣብናል። ኩላሊቶች ከመጠን በላይ ሶዲየምን ለማስወገድ ጠንክረው እንዲሰሩ ይገደዳሉ። ይህም በጊዜ ሂደት የኩላሊት ጉዳትን፣ የኩላሊት ኢንፌክሽንን ሊያስከትል ይችላል። ያ የአጥንት መሳሳትን ያስከትላል። የአጥንት መሳሳት ኦስቲዮፕሮሲስ፣ ጨው በሰውነት ውስጥ ያለውን የካልሲየም መጠን በመቀነስ አጥንቶች እንዲዳከሙ ሊያደርግ ይችላል። አምስተኛ፣ የሆድ ካንሰር። ከፍተኛ የጨው መጠን መውሰድ ለሆድ ካንሰር ተጋላጭነትን ይጨምራል። ስድስተኛ፣ እብጠት ወይም ኢንፍላሜሽን ያስከትላል። ከመጠን በላይ ሶዲየም በሰውነት ውስጥ ውሃ እንዲከማች ስለሚያደርግ እብጠትን ሊያስከትል ይችላል። ታዲያ እነዚህ የጤና ችግሮች በማስወገድ በቀን ውስጥ የሚወስዱትን የጨው መጠን መገደብ አስፈላጊ ነው። ከላይ የዘረዘርኳቸው አደገኛ የሚባሉ እና ጨውን ከመጠን በላይ በምንጠቀም ሰዓት የሚመጡብን ዋና ዋና የሚባሉ የጤና ችግሮች ናቸው። ታዲያ ጨው ከመጠን በላይ መውሰድ የሌለባቸው ሰዎችስ፣ እንዲሁም የጨው መጠናቸውን በከፍተኛ ሁኔታ ዝቅ ማድረግ ያለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን አሁን ነግራቸዋለሁ። ከመጠን በላይ ጨው መውሰድ የማይገባቸው ሰዎች የሚከተሉት ናቸው። የመጀመሪያውና አንደኛው የደም ግፊት ያለባቸው ሰዎች፣ ጨው የደም ግፊትን ስለሚጨምር እነዚህ ሰዎች ከፍተኛ ጥንቃቄ ማድረግ ይኖርባቸዋል። ሁለተኛ፣ የልብ ሕመም ያለባቸው ሰዎች፣ ከፍተኛ የጨው መጠን የልብ ሕመምን ሊያባብስ ይችላል። ስለዚህም የጨው መጠናቸውን እጅግ በጣም በዝቅተኛው መጠቀም ይኖርባቸዋል። ሶስተኛ የኩላሊት ህመም ያለባቸው ሰዎች ኩላሊቶች ከመጠን በላይ ጨውን ለማስወገድ ይቸገራሉ። ይህም ሁኔታውን ሊያባብሰው ይችላል። እንዲሁም ኩላሊቶቻችን ላይ ከፍተኛ ጫና በማሳደር በከፍተኛ ሁኔታ ኩላሊታችንን እንዲጎዳ ያደርጋል። አራተኛ የሱካር በሽታ ያለባቸው ሰዎች የሱካር በሽታ ለኩላሊት ችግርና ለልብ ህመም ተጋላጭነት ስለሚጨምር የጨው መጠንን መገደብ እጅግ በጣም አስፈላጊ ነው። አምስተኛ እርጉዝ ሴቶች ከፍተኛ የጨው መጠን በእርግዝና ወቅት እብጠት እንዲሁም ደግሞ ኢንፍላሜሽን እና ሌሎች ችግሮችን ሊያስከትል ይችላል። ስድስተኛ አረጋውያን ወይም ደግሞ ትላልቅ ሰዎች። አረጋውያን ለከፍተኛ የደም ግፊት እና ለኩላሊት ችግር የመጋለጥ እድላቸው ከፍተኛ ነው። እንዲሁም በከፍተኛ ሁኔታ የጨው መጠንን በዝቅተኛ መጠቀም ይኖርባቸዋል። ሰባተኛ የቤተሰብ የደም ግፊት ታሪክ ያላቸው ሰዎች የቤተሰብ የደም ግፊት ታሪክ ካላችሁ ለከፍተኛ የደም ግፊት ተጋላጭነታችሁን ከፍ በማድረግ ለደም ግፊት በሽታ እንድትጋለጡ ያደርጋቸዋል ማለት ነው። ስለዚህ ውድ የቻለ ቤተሰቦች እነዚህ ከላይ የዘረዘርኳቸው ደግሞ የጨው መጠናቸውን በጣም በዝቅተኛ ሁኔታ መጠቀም ያለባቸው ሰዎች ናቸው። በአጠቃላይ ግን ጨው ለጤና እጅግ በጣም አስከፊ የጤና ችግርን የሚያመጣ ሲሆን እጅግ በጣም ዋና ዋና ለምንላቸው በሽታዎች ተጋላጭነታችንን ይጨምራል። ለልብ ህመም፣ ለኩላሊት ህመም፣ ለስኳር በሽታ እንዲሁም ለደም ግፊት በከፍተኛ ሁኔታ እንድንጋለጥ ያደርገናል። ስለዚህ ሁላችንም የጨው መጠናችንን ገድበን መጠቀም ይኖርብናል ማለት ነው። ጨውን አብዝቶ መጠቀም ከላይ የዘረዘርኳቸውን አስከፊ የጤና ችግሮችን ስለሚያደርስ የጨው መጠናችሁን ዝቅ አድርጋችሁ ብትጠቀሙ ይመከራል ማለት ነው። ታዲያ በዛሬው የጤና ትምህርታችን ላይ የተመለከት ነው የጨው መጠናቸውን መገደብ ያለባቸው ሰዎች ምን አይነት ሰዎች ናቸው፣ እንዲሁም ከጨው ጋር ተያይዞ የሚመጡ አደገኛ የሆኑ በሽታዎችን አጠር አድርጌ አስተምራችኋለሁ። ይህ የጤና ትምህርት ለብዙ ሰዎች ጠቃሚና አስተማሪ ስለሆነ ላይክ እያረጋችሁ ብዙ ሰዎች ጋር እንዲደርስ አጋሩ። ከዚህ ቪዲዮ ጋር ደግሞ ጥያቄ፣ ሀሳብ ካላችሁ ለእኔ በኮመንት ላይ አስፍሩልኝ። አብራርቼ የምመልስ ይሆናል። በአዲስ የጤና ትምህርት እስከምንገናኝ ቻው፣ ቆዩልኝ። እወዳችኋለሁ።